የውሾች ውሀት ግመሎቻቸው እንዳይሄድ እነሱም እንዳይቀጥሉ መንገዳቸውን አልዘጋባቸውም። አንድን ነገር በጀመራችሁ ወቅት አጨብጫቢ ብዙ ሊሆን ይችላል፣ ሙድ የሚይዝባችሁም ብዙ ሊሆን ይችላል፣ የሚደግፋችሁም ብዙ ሊሆን ይችላል። ነገር ግን በቀጠላችሁት ቁጥር እነሱ አይደክሙም፣ እናንተ ናቸው የሚደክሙት። ድግግሞሽ ልምድ ይሆናሉ። እነዚያ ልምዶች ደግሞ ተግባር ይሆናሉ። እነዚያ ተግባሮች መታወቂያዎቻችን ይሆናሉ። እዚህ ምድር በድንገት እንዳልመጣን ሁሉ ወደኛ ህይወት የሚመጡ ነገሮች እንዲሁ በአጋጣሚ አይደሉ። እግዚአብሔር አይቶልን አቅዶልን ፈቅዶልን ልጄ መስራት ይችላል ብለው ነው የሚሰጠን። ለዘሩባቤል እንዳልሆነ የዘሩባቤል እጅ ጀምሯል፣ የዘሩባቤል እጅ ይጨርሳል ስል ነው ይህንን ክፍል የሚያጠቃልለው። ሰላም ውድ ተመልካቾቻችን እንደምን አላችሁ? እግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬም እንደተለመደው በአዲስ ነገር ከፊታችሁ ቀርብ ያሉ አብሬን ጥቂት የምንመካከር ይሆናል። ዛሬ የምንጀምረው ከዚህ በፊት እንደተለመደው ሁሉ ከአንድ ታሪክ ነው የምንጀምረው። ታሪክ ሲሆን ቶሎ የመግባት አቅም ከፍ ያለ ስለሆነ ነው እና ያንን ለማዳበር እንጨምር ነው። ያኔ ቶሎ እንረዳለን። ነገሮች ውስብስብ አይሆኑም። ይሄ የማውራቸው ነገሮች ውስብስብ አይሆኑም፣ እንዲሆንም ደግሞ አልፈልግም። ምክንያቱም እንድትረዱኝና አንድን ውጤት በራሳችሁ ላይ አምጥታችሁ ማየት የየዕለት ልሜም ራእየም ጸሎቴም ስለሆነም ጀምር ማለት ነው። አንድም ንግግር አንድንም ሰው እንዲጎዳም አልፈልግም። አንድ ሰው ስኬታማ ሆኖ ማየት ያስደስተኛል። እንዲሁም ደግሞ እነንተም ደስተኞች እንደምትሆኑ ደስ እንደምትሰኙበት እርግጠኛ ነኝ። ለዚህም ደግሞ እግዚአብሔር እነንተን ይባርካችሁ። በጣም ነው መወዳቸው። በጥንቱ ዓለም የአረቡ ነጋዴዎች አሉና አንድ አባባል አላቸው። እሱም ምን የሚል ነው? ውሾቹም ይጮሃሉ፣ ግመሎቹም ይሄዳሉ የሚል ነው። ውሾቹም ይጮሃሉ፣ ግመሎቹም ይሄዳሉ። ይህን አባባል ያመጡት የአረብ ሀገር ነጋዴዎች ናቸው። ዘውትር ቀንና ሌት በመንገድ ሲሄዱ፣ ለንግድ ሲዘዋወሩ ሩቅ መንገድ ይሄዳሉ። ሁሌም ያጋጥማቸው ነገር ቢኖር ውሾች ይጮዋሉ። ይህንን ስነግራችሁ ሌሎች ነገሮች ዝርፊያዎች፣ ንጥቂያዎች፣ ጅቦች፣ የተለያዩ ነገሮች አያጋጥሟችሁ ማለት አይደለም። ግን እነሱ ያዙበት ወይም አባባላቸው እንዲሆን የመረጡት ደጋግሞ ያሉት ነገር ቢኖር ውሾቹም ይጮሃሉ፣ ግመሎቹም ደግሞ ይሄዳሉ የሚል ነው። ነገሩ እንዲህ ነው። እነሱ በመንገድ እየሄዱ ውሾች ዘውትር ይጮሃሉ። የኮቴ ድምፅ በተሰማ ቁጥር ሁሉ ውሾች ይጮሃሉ ይጮሃሉ። ነጋዴዎቹም ግመሎቻቸውን ይዞ ይሄዳሉ፣ ከመንገድ አልቀሩም ነበር። ለዚህም ነው የውሾች ጩኸት ግመሎቻቸው እንዳይሄድ እነሱም እንዳይቀጥሉ መንገዳቸውን አልዘጋባቸውም ወይም ከመንገድ አላስቀራቸውም። ለዚህም ነበር ውሾቹም ይጮሃሉ፣ ግመሎቹም ይሄዳሉ ያሉት። በዚህ አባባል ውስጥ ትልቅ ትምህርት ልንማር እንችላለን። ትጋትን፣ ትዕግስትን እንዲሁም ደግሞ በስራዎቻችን በራዕዮቻችን ላይ ዲሲፕሊን ሆነን ራሳችንን በመግራት አስገዝተን መቀጠልን ጽናትን እንማራለን። ጽናት የሚባል ነገር የነገሮች ያለ መፍገምገም አይደለም። በሚያፍገመግም ነገር ውስጥ ሁኔታ ውስጥ አልፎ መሄድ ጸንቶ ማለፍ ታግቶ መስራት መቀጠል ማለት ነው። የውሾችን ጫጫታ ቢፈሩ ግመሎቻቸውን አስረው ያድሩ ነበር። ይህ ማለት ደግሞ ውሾች ቀንም አይጮሁም ማለት አይደለም። ሌሊት ሌሊት ብቻ አይደለም የሚጮሁት። ምክንያቱም ምናልባት ሌሊት ላይ የውሾች ድምፅ ጎልቶ ይሰማል። ውሾችም ስራቸውም ተግባራቸውም ስለሆነ ሊጮሁ ይችላሉ። በጣምም ይጮኋሉ። ሊከተሉም ሊያባሩም ሁላ ይችላሉ ምክንያቱም ሌሊት ነውና። ቀን ሲሆን ላይጠጉ ይችላሉ። ደክሞም ሊተኙ ይችላሉ። ይህ አንድን ነገር ሊያስጨብጣችሁ ይችላል ብዬ አምናሉኝ። አንድን ነገር በጀመራችሁ ወቅት ምናልባት አጨብጫቢ ብዙ ሊሆን ይችላል። እንዲሁም ደግሞ ሙድ የሚይዝባችሁም ብዙ ሊሆን ይችላል። የምደግፋችሁም ብዙ ሊሆን ይችላል። ወዳጆቻችሁም ብዙ ሊሆን ይችላል። ነገር ግን በቀጠላችሁት ቁጥር እነሱ አይደክሙም፣ እናንተ ናችሁ የሚደክሙት። ምክንያቱም ስራ ላይ ስለሆናችሁ ማለት ነው። ስራ ላይ ያለ ሰው ሁሌም ይደክማል። መጀመሪያ በጀመረበት ኤነርጂ ላይ ቀጥል ይችላል በፋይናንስ ላይ ቀጥል ይችላል፣ እንቅስቃሴዎቹ የተለመዱ ሊሆኑ ይችላሉ። ይህ ነገር የሚያሳየው ምክንያቱም መሃል መሆኑን ፕሮሴስ መሆኑን ሂደት መሆኑን መንገድ ላይ መሆናቸውን እንጂ መድከማችሁን ወይም ወደኋላ መቅረታችሁን አይደለም። ወይም እንዲደክሙ የሚያደርጋችሁ ነገር እየሰራችሁ ስለሆነ እንጂ ስለ ቆማችሁ ወይም ቁጭ ስላላችሁ አይደለም። አረቦቹ ይህንን ነገር ያሉት ውሾችን ጨዋት ሰምቶ ወደ ኋላ አልተመለሱም። ንግድ አላቆሙ ዛሬ ላይ ደረሱበትን ደረጃ ለመድረስ ወይም አረቡ ዛሬ ለደረሰበት ልቀትና እድገት የትላንትናው አሻራ በጣም ሰፊ ነው። ከዚህም የተነሳ ይህንን አባባል ይዘው ቀጥሏል። ዛሬ የደረሱበትን ደርሷል። ውሾቹን ጨዋል፣ ግመሎችም ቀጥሏል። የውሾቹ ጨዋት ግመሎች ከሚደርሱበት አልመለሳቸው። ዛሬ በእጃቸው ያለው ነገር ምንድነው? ጥቂት ነገር ነው አንድ ነው፣ ሁለት ነው፣ በጣት የሚቆጠር ነው አይደል? የሚታይ ነው ሊሆን ይችላል። ነገር ግን እሱ ፍፃሜያቸው አይደለም፣ ለተናደላቸው አይደለም። ያለውን በገሃዱ ዓለም ያለውን ነገር ነው የማወራው። ብዙ ሰው ጀምሮ ያቆማል፣ ያቋርጣል። አንድ አቶሚክ ሃቢት የሚባል መጽሐፍ አለ። እዚህ ጋር ሜንሽን አደርግላችኋለሁ። እሱ መጽሐፍ ላይ እንዲህ ይላል የመደጋገም ኃይል ወይም እለት እለት የሚደጋግማቸው የድግግሞሽ ኃይል የሚልን ነገር ያነሳና እያንዳንዱ የተደጋገመ ነገር ትልቅ ነገር እንደሚሆን ያወራል። ድግግሞሽ ልምድ ይሆናሉ። እነዚያ ልምዶች ደግሞ ተግባር ይሆናሉ። እነዚያ ተግባሮች መታወቂያዎቻችን ይሆናሉ። መታወቂያዎቻችን ሆኑ ማለት ደግሞ ተላበስ ናቸው ማለት ነው። ኦኬ፣ እነዚያ ነገሮች የኛ መጠሪያ ናቸው ማለት ነው። አንድን ነገር ማስተዋል አለባቸው። እዚህ ምድር በድንገት እንዳልመጠን ሁሉ፣ በአጋጣሚ እንዳልመጠን ሁሉ ወደኛ ህይወት የሚመጡ ነገሮች እንዲሁ በአጋጣሚ አይደለም። እግዚአብሔር አይቶልን አቅዶልን ፈቅዶልን ልጄ መስራት ይችላል ብለው ነው የሚሰጠን። አንዳንድ ሞቲቬሽናል ስፒኬሮች ሜቢ አንዳንድ ነገሮችን ሊያወሩ ትችላለህ፣ ትዘልቃለህ፣ ትሄዳለህ የሚሉ ነገሮችን አይነት አባባሎችን ሊያወሩ ይችላሉ። አንድ ነገር ግን አለ። በኢንስፒሬሽን የተነሱ የተጀመሩ ነገሮች በሙሉ ኢንስፒሬሽን በጠፈ ታይም ምናልባት ከቀልባችን ስንሆን ልናቆም እንችላለን። በራሳችን አቅደን እንዲሁም አስበን የጀመርናቸውን ነገሮች እስከ መጨረሻ የመውሰድን ፑሽ የማድረግን አቅም እናገኛለን። ለምንድነው የምናገኘው? ከውስጥ ነው የተጀመረው። ለምንድነው የምናገኘው? እግዚአብሔር ነው በውስጣችን የሚያወጣው። በቀን ብዙ ኢን ሚሊየንስ የሚመላለሱ አሳቦች ሊኖሩ ይችላሉ። መጽሐፍ ቅዱስ እንዲህ ብሎ ይናገራል፣ በሰው ልጅ ልብ ውስጥ ብዙ አሳብ አለ ብሎ ይናገራል። ነገር ግን እግዚአብሔር ያጻድቀዋል እግዚአብሔር ያለው እሱ ይሆናል፣ ብሎም አስከትሎ ይናገራል። ይህንን ስናገር አንድ እውነት አልካደም። ጸሐፊ እንዲህ ነው ያለው፣ እኛ ብዙ እናስባለን፣ ነገር ግን የሚያከናውነው እግዚአብሔር ነው። እግዚአብሔር ለምንድን ነው የሚያከናውነው? እግዚአብሔር የሚያከናውነው እኛ እንድንመካበት ሳይሆን፣ በእኛ ላይ ሊደሰትበት፣ ምክንያቱም ፍሬ ስለሆነ ነው የሚደሰትበት የሚያከናውንልንም ደግሞ በዛው ነገር እሱ ስለሚከብርበት ነው። እግዚአብሔር አንድን ራእይ ሰጥቷቸዋል። እግዚአብሔር አንድን መንገድ አስጀምሯቸዋል። እግዚአብሔር የሆነ ነገር ለብቻችሁ ተናግሯቸዋል። ኦኬ፣ ያ ነገር የሚሆን ነው። ከአብርሃም ሕይወት አንድን ነገር ልንማር እንችላለን። ምንድን ነው? አብርሃም ብቻውን ነገር ኪዳኑን የተቀበለው ብቻውን ነበር፣ ነገሩን የተረዳው ብቻውን ነበር፣ ከእግዚአብሔር ጋር የተነጋገረው የሰማይን ከዋክብት ያየው እንዲሁም ደግሞ ብዙ አሸዋዎች ወንዝ ዳር ያየው እንደዚህ አበዛ ያለው ዘርህን ብሎ ስናገር ዘርህ ደግሞ የአሕዛብን ደጅ ይወርሳል የረገጥህበትን አስወርሳለ ስል በምድረ ባዳ ነበር። ኦኬ ምድረ ባዳ ነው ማለት እንዲህ አብርሃም ልጅ አለመውለድን አይደለን የሚገልጸው። ምድረ በዳ ነው ማለት አሳብ ስመጣ ለብቻችሁ ይመጣል ማለት ነው ለየግላችሁ ለግላችሁ ነው የምናገረው። አንድ ሀሳብ እግዚአብሔር ሲሰጣችሁ ለእናንተ እንጂ ለጎረቤታችሁ አይደለም ምነገ ነው። ለእናንተ እጅ በዙሪያችሁ ላሉ ወዳጆች አይደለም። እና ያንን ማስቀጠል የምትችሉት እናንተው ራሳችሁ ናቸው። ይህን በደንብ መገንዘብ መረዳት አለባችሁ። በሰዓቱ አጃቢ ሊኖር ይችላል፣ ተቃዋሚ ሊሆን ይችላል። አጃቢዎቻችሁም እስከ ግብ እስከ መጨረሻ አያደርሷችሁ፣ ተቃዋሚዎቻችሁም ደግሞ ከመንገድ አይመልሷችሁም። አንድና አንድ እናንተ ውስጣችሁን አጠንክራችሁ መቀጠል አለባችሁ። ለምንድን የምትቀጥሉ መቀጠል ስላለባችሁ ብቻ አይደለም፣ መቀጠል ያለባችሁ ይህንን ፖድካስት የሚሰሙ ይህንን ንግግሬን የሚሰሙ ሰዎች መቀጠል ስላለባችሁ ብቻ አይደለም፣ መቀጠል ያለባችሁ በእናንተ መቀጠል ውስጥ የእግዚአብሔር አብሮነት እንድታይም ጭምር አስባችሁታል። ሙሴን አንድ ጊዜ እግዚአብሔር ፈቀደው የእስራኤልን ሕዝብ ይዤ ልውጣ ባለው ሰዓት ሙሴን ውጣ፣ ታሸንፈዋለህ አለ አላል ነገር ግን ሙሴ ልመለስ ነው ያለው ማለት፣ ሙሴ እሺ ብሎ አልተቀበለም። ክፍሉን በደንብ ካነበባችሁት ሙሴ እኔ አልሄድም እናንተ ሂዱ ጋር በኋላ ሙሴ አንተ ያልወጣበትን አንወጣም አለ። እግዚአብሔር ያልወጣበት እግዚአብሔር የማይወጣበት መንገድን ሳይሆን እግዚአብሔር የሚሰጣችሁ እግዚአብሔር የሚወጣበትን መንገድ ነው። ምክንያቱም የእናንተ አክሰፕታንስ የእናንተ ዲስፕሊን የእናንተ ታርጌት ይህንን ይወስናል። በውስጣችሁ ስመጣ በምን አይነት መነቃቃትን የወሰዳችሁት፣ የተቀበላችሁት የተቀበላችሁትን ነገር ከግብ ለማድረስ ምን ያህል ማንነት አላችሁ፣ ያንን ማንነት ይሰራል እግዚአብሔር። እናንተን ከሰራችሁ በኋላ ያንን ነገር ያመጣላችኋል። ያ ሸክም ሳይሆን አደራ ነው። ሸክም የሚባለው ነገር ግዳጅ፣ ግዴታ፣ የግድ አንድ ቀጪ ስላለ የምናስቀጥለው ነገር ነው። አደራ ግን አድራ ግን፣ ጌታው ስላለ በውዴታ እንዲሁም ደግሞ እሱ ስለሚከብርበት የምናስቀጥለው በትህትና የምናስቀጥለው ነገር ነው። በእጆቻችሁ ያለው ቢዝነስ፣ አገልግሎት፣ ስራ፣ ትምህርት እያንዳንዱ ነገር እግዚአብሔር ከእናንተ ከግብ እንዲደርስ የሚፈልገውን ነገር እንጂ ተጠቅማችሁበት እንድታቆሙት ወይም ሲሰለቻችሁ እንድትተዉት አይደለም። አድራ ነው። የጀመራችሁትን ነገር እንዳታቆሙ፣ አታቋርጡ። ምክንያቱም እንዲህ የሚል ቃል እናገኛለን በዘካርያስ ምዕራፍ አራት ቁጥር አስር ላይ እንዲህ ይላል። ለጀማሪዎች ይህንን ነገር እነግራችኋለሁ። እያንዳንዱ ስኬታማ ሰው ከአንድ ጀምሮ ነው። ስኬታማ የሆኑ ስኬታማ የሆነበትን መጨረሻውን ያሳያችኋል እንጂ መሀል ላይ የተጋፈጣቸውን ነገሮች አይነግሯችሁም። ምክንያቱም ያ ምስጢር ነውና። ነገር ግን አንድ ነገር እነግራችኋለሁ ዛሬ ዘሩባቤል የሚባል ሰው አለ። ለዘሩባቤል በዘካሪያስ ምዕራፍ 4 ቁጥር 10 ላይ እንዲህ ብሎ ነው እግዚአብሔር የተናገረው የጥቂቱን ነገር ቀን የናቀው ማን ነው ብሎ ይናገራል። ከዛም አስከትሎ እንዲህ የሚል ነገር እናያለን። በዘሩባቤል እጅ ያለውን ቱንቢውን ሰባቱ አይኖች ያያሉ ብሎ ይናገራል። እነዚህ ሰባቱ አይኖች ምንድን ናቸው? የሚለውን ቀጥሎ ይናገራል። እነዚህ ሰባቱ አይኖች በምድር ላይ የሚዘዋወሩ የእግዚአብሔር አይኖች ናቸው በማለት ደግሞ ይነግራል። እናንተ የጀመራችሁት እናንተ ያሰባችሁት በአሳብ ደረጃ የያዛችሁት ያቀዳችሁት ነገር በሙሉ ከእግዚአብሔር ነው ምንጩ። እግዚአብሔር ደግሞ ይህ ነገር ከግብ እንዲደርስ እንዲሳካ እናንተም ደግሞ በዛ ውስጥ ትልቅ እንድትሆኑ ዘንድ የእግዚአብሔር መሻት ነው። ይህንን መርሳት የለባችሁ። ይህ ማለት ብቻችሁን አይደላችሁም ማለት ነው። ብቻቸውን አይደላችሁም። አንድ እንዲያድግ የእሱ አይኖች ያያሉ። እጃችሁ ላይ ያለውን ነገር የእግዚአብሔር አይን አትኩሮ ያያል። እንዴ፣ አይኑ ብሌን ይጠብቃችኋል ማለት ነው። ይህ ደግሞ ብቻችሁን እንዳትሆኑና ተስፋ እንዳትቆርጡ፣ መንገድ እንዳታቆሙ፣ እንዳታቋርጡ ጨምር። አሁን የአረቦቹን ታሪክ የተረዳችሁ ይመስለኛል። እነሱ ውሾቹ ይጮሃሉ ያሉት ብዙ ድምፆች ያስተጋባሉ ማለት ነው፣ ብዙ ሁኔታዎች ያስተጋባሉ ማለት ነው። በዛ ውስጥ ፐርሲስታንስ ሞስት ኬቲንግ ነው። ምክንያቱም ይንን ቁልፍ ከያዛችሁ፣ ጽናት የሚባለውን ነገር ከያዛችሁ፣ ትግስት የሚባለውን ነገር ከያዛችሁ ከመቀጠል ውጪ ወደኋላ አትሉ ወደ ኋላ አታፈገፍጉ። የጀመራችሁት ነገር ከግብ ይደርሳል እንጂ፣ መቼም አንድ ሰው መንገድ ጀመረ ማለት ይጨርሳል፣ ከመሃል አይቀርም። ምክንያቱም መድረሻ አለው መንገዱ። እያንዳንዱ ራእይ፣ እያንዳንዱ ቢዝነስ፣ እያንዳንዱ እንቅስቃሴ፣ እያንዳንዱ አገልግሎት ፍጻሜ አለው። አገልግሎት እስከ አብቃኝ ነው። ስራ እስከ ስኬት ነው። ራእይ ትውልድን እስከ ማፍራት ነው። እያንዳንዱ ነገር ግብ አለው። መንገድ ነው። መንገድ ይወስዳልም ያመጣልም። አንድ ነገር ይወቁ። መንገድ አይደግፋችሁም፣ አይረዳችሁ መንገድ አይረዳችሁም ማለት ስትሄዱ ፍጥነት አይጨምርላችሁ እናንተ እንጂ የምትፈጥኑት ወይም አይቀልላችሁም። እናንተ ናችሁ ፈጥናችሁ መንገዱን ለመጨረስ የምትተጉት እንጂ። እዛ ውስጥ ዳገት ይኖር ይችላል፣ ቁልቁለት ሊኖር ይችላል። እያንዳንዱ ክፍያ ያለው ይህ መንገድ ያ ፕሮሴስ ነው። ሂደት ነው። ይህንን ማወቅ አለባችሁ። ይህ ሂደት ደግሞ ብቻችሁን እንዳይደላችሁ የሚመሰክር ነው። ምክንያቱም ብቻችሁን እንዳይደላችሁ የሚመሰክረው እግዚአብሔር ከእናንተ ጋር አብሮ እንዳለ የሚናገር መሆኑን ነው መረዳት ያለባችሁ። ስለ ሌሊትና ስለ ቀን ተናግሬ ልጨርስ። ሌሊት ላይ ውሾች ለምንድን ነው ድምፃቸውን ጮ ሌሊት የሚባሉ ወቅቶች አሉ አንዳንዴ ተስፋ የምትቆርጡበት አንዳንዴም አጋዥ አጣሁ የምትሉበት አንዳንዴ ሰው አልሰማኝም የምትሉበት ወቅቶች ሌሊቶች ናቸው። እነዛን ሌሊቶች ማለፍ የምትችሉት ውሾቹ ስለጮሁ ሁኔታዎች ስለበሳጫችሁ በማቆም ሰውን በመቀጠል ነው። እዛኔ ያለው ትልቁ ትልቁ መፍትሄ መቀጠል ብቻ ነው። ቀን ላይ ለምጣ ቀን ደግሞ ቀን ያልኩበት ቀን ላይ ውሾች አይከተሏችሁ አይከተሏችሁም ማለት ፈጽሞ ጨርሶ አይከተሏችሁም ማለት አይደለም። ቀን ላይ እናንተ ጠንከራችሁ፣ እናንተ በርትታችሁ ብዙ መፍትሄ ባለበት ሰዓት ላይ ብዙም አይጮሁባችሁ ማለት ነው። ያኔ የናንተ ቀን ብቻም ሳይሆን የእናንተን ስኬታችሁንም ስለሚያይም ጭምር ነው። ይንን የሚነግራችሁ ሶ ምን ለማለት ፈልጌ ነው? ቀንም አለ ሌሊትም አለ። እያንዳንዱ መንገድ በጊዜ ሊያልቅ ይችላል፣ አርፍዶም ሊያልቅ ይችላል። ነገር ግን ጽኑ፣ የጀመራችሁትን ነገር በፍጹም አታቋርጡ። ለዘሩባቤል እንዳለው የዘሩባቤል እጅ ጀምሯል፣ የዘሩባቤል እጅ ይጨርሳል ስል ነው ይህንን ክፍል የሚያጠቃልለው ጻፊ ጥቂት ነው ይበዛል። ቀጥሎ አንድ ነው ይበዛል። ነገ ብዙ የሚታገኙት ዛሬ ከአንድ ስትጀምሩ ነው። መንገድ የሚጨርሱት የምትሄዱበትን የምትደርሱት ከቤታችሁ ስትጀምሩ ነው። መነሻ አለ ለእያንዳንዱ ነገር፣ መነሻ ደግሞ መድረሻም ጭምር ስላለ ነው። መሀል ላይ መቅረት የሚባል ነገር እናንተ እስካላቋረጣችሁ ድረስ እናንተ እስካልተመለሳችሁ ድረስ የትኛውም ነገር ወደ ግብ ከመድረስ ወደ ኋላ ፈጽሞ አይሆንም። ይህንን ማወቅ አለባችሁ። ምክንያቱም በምድሪቷ ላይ የሚዘዋወር እንዲሁም ደግሞ በእጃችሁ ላይ የሚያይ ያለውን ነገር የሚያይ ሰባቱ የእግዚአብሔር ዓይኖች የተባሉ ዓይኖች ምክንያቱም እናንተን ነው እግዚአብሔር ስሰጣችሁ ለብቻችሁ ለታዋቹ ሳይሆን አብሯችሁ ሊቀጥል ከግብ ሊያደርሳችሁም ጭምር ነው። እንዴ አረቦቹ እናንተም ውሾቹም ይጮሃሉ፣ ግመሎቹም ይሄዳሉ በማለት ቀጥሉ። ይህ በጣም እንደጠቀማችሁ እርግጠኛ ነኝ። የጀመራችሁትን ነገር አታቋርጡ። ነገ ላይ በስኬት ማማ የሚትኑት እንዲሁም ደግሞ በትውልድ ልብ ውስጥ የምትቀሩት እናንተ ናችሁ። ለምትሰሩት ሰራተኞች፣ ለምትተጉት ትጎች እንዲሁም ቀን ከሌት ደፋ ቀና ለምትሉት መልካም የስራ ጊዜ፣ የስራ አመት፣ የስራ ዘመን፣ የስራ ቀን እንዲሆን እመኝላችኋለሁ። ከመቀጠል ወደኋላ አትሆኑ ነጊያችሁ የእናንተ ነው። ተባረኩ።